ሰላም ጤና ይስጥልኝ እንደምናላችሁ፣ ውድ ቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የምንቸት አብሽ አልጫ ወጥ አሰራር ን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ግን ለቻናል አዲስ ኮራችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። በቅድሚያ እዚህ ጋ የሚያስፈልገኝ ግብአት አዘጋጅቻለሁ። ቀይ ሽንኩርትና ባሮ ሽንኩርት እጠቀማለሁ። ቀይ ሽንኩርቱንም ባሮ ሽንኩርቱንም ድቅቅ አድርጌ ከተፌ ካዘጋጀው በኋላ ውሃ በትንሽ በትንሹ ጠብጠብ እያደረጉ ሽንኩርቱ በደንብ እንዲበስል አድርጋለሁ። በጣም ቀላልና አጭር ቪዲዮ ነው። እስከ መጨረሻው ከኔ ጋር ሆኑ። ቪዲዮ ከለቀቁ ብዙ ጊዜ ስለሆነኝ ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉልኝ። ብዙ ጊዜ ሲሆን ለሌሎች አይደርስምና ና ላይክና ሼር ሰብስክራይብ እያደረጋችሁ ሌሎች እንዲደርስ አድርጉ ማለት ነው። ሽንኩርቱን እንግዲህ ውሃ ጠብጠብ እያደረገው በደንብ እንዲበስል ካደረግኩ በኋላ እርጥብ ቅመም እጨምራለሁ። እርጥብ ቅመም ማለት እንግዲህ ነጭ ሽንኩርትና ዝንጅብል ነው። ነጭ ሽንኩርቱ በዛ ዝንጅብሉ አነስ ተደርጎ የሚዘጋጅ ቆንጆ የአልጫ የቀይ ወጥ ቆንጆ ቅመም ነው። ከፈለጋችሁ ግን በሶብላ ትንሽ፣ ጤና አዳም ትንሽ ያደርጋችሁ አንድ ላይ መፍጨት ትችላላችሁ። የበለጠ ቆንጆ ጣዕም እንዲኖረው ያደርጋል። ቅመሙን ጨምሬ ትንሽ ካቁላላሁት በኋላ ስጋውን እጨምራለሁ። እዚህ ጋ ዘይት ወይም ቅቤ አልጨምርም በኋላ ስለምጨምር ማለት ነው። ሽንኩርቱ ከበሰለልኝ በኋላ ቅመሙን ጨምር፣ ከዛ በኋላ የተፈጨውን ስጋ እጨምራለሁ። የተፈጨውን ስጋ ጨምሬ በደንብ እንዲዋሃድ። እንደዚህ ከሽንኩርቱ ጋር በደንብ አሸዋለሁ ማለት ነው። እንግዲህ እንደሁልጊዜው የራሴን አሰራር አካፈልኳችሁ። እናንተ ደግሞ እንዴት እንደምትሰሩ ምንቸት አብሽን ኮሜንት ላይ ጻፉልኝ። እንደሁልጊዜው በደንብ አድርጌ እንደዚህ አዋህደዋለሁ። ውሃ በትንሽ በትንሹ ጠብ እያደረግሁ በደንብ እንዲበስል አደርጋለሁ። ክድን እያደረግሁ ማለት ነው። በጣም ቀላል ነው። ትንሽ ትንሽ ውሃ ጠብ እያደረገው እንግዲህ በደንብ ማብሰል ነው። ዘይት ወይም ቅቤ ያልተጠቀምኩት በኋላ ስለምጨምር ነው። አሁን እንደዚሁ በባዶ ነው የምሰራው ማለት ነው። ዘይት አይጨመርም። እኔ በዘይት አይደለም በቅቤ ነው የምሰራው። እንግዲህ እናንተ በምታገኙት በምትፈልጉት ማለት ነው ትንሿ ጨምራለሁ እንዲበስል። በጣም ድርቅ ያላለ ቆንጆ ምንቸት አብሽ ነው የምንሰራው። ፍርፍር ያላለ ማለት ነው። ትንሽ መረቅ ያለው ነው የምንሰራው። በቀጣይ ደግሞ በወተት ይሰራል። በጣም ነው የሚጣፍጠው። በወተት እንዴት እንደሚሰራ በቀጣይ ይዤላችሁ እቀርባለሁ። ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ እያደረጋችሁ ቪዲዮ እንዲደርሳችሁ አድርጉ። ከዚህ በኋላ ስጋው መብሰሉን ካረጋገጥኩ በኋላ እርድ ጨምራለሁ። በትንሹ ምንፈልገውን ያህል እርድ እንጠቀማለን። ያው በበርበሬ የሚሰራል እንግዲህ ስለዛሬ ባልጫው እንዴት እንደሚሰራ አሳያችኋለሁ ማለት ነው። በቀጣይ ቅመማ ቅመሞች ይዤላችሁ እቀርባለሁ። የቅመማ ቅመም አዘገጃጀት ማለት ነው። እርዱን ጨምሬ በደንብ እንዲዋሃድ ካደረግኩ በኋላ ሌሎቹን ግብአት ደግሞ እየጨመርኩ አሳያችኋለሁ። ቅቤውን እኔ አቅልጬ ነው ምጨምረው። እዚህ ጋር የቀለጠ ቅቤ ያለኝ፣ ቅቤውን እጨምራለሁ። ስለበሰለ ማለት ነው። እንደዚህ ቅቤውን ጨምረን በደንብ እናዋህዳለን። ጨው እንደ ፍላጎታችን ነው። ይሄኛው ነጭ ቅመም ነው። ነጭ ቅመም ነጭ ሽንኩርት፣ ነጭ አዝሙድ እና ዝንጅብል አንድ ላይ የተፈጨ የዚህን የቅመም አዘገጃጀት ከዚህ በፊት የሰራሁት ቪዲዮ ስላለ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ እዚያ ላይ እየገባችሁ መመልከትና ለተለያዩ የምግብ ማጣፈጫ መጠቀም ትችላላችሁ የነጭ ቅመም አዘገጃጀት ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ ቅመሙን ጨምሬ በደንብ አድርጌ እንደዚህ አዋህደዋለሁ በደንብ ከቀላቀልም በኋላ ጨው እጨምራለሁ እንደ ፍላጎታችን፣ እንደምትመለከቱት ድርቅ ያላለ ቆንጆ የምንቸት አብሽ ወጥ ነው የምሰራው። እንደ ፍላጎታችሁ ፍርፍር ማድረግም ትችላላችሁ። በመቀጠል የተቀቀለ እንቁላል አለኝ። ኔ እንቁላሉን እንደዚህ በቢላዋ ወጋ ወጋ እያደረገው እጨምረዋለሁ። አያችሁት እንደዚህ ማለት ነው። ጣል ጣል እናደርገዋለን። አንደኛ ላይን ስታዩት እራሱ በጣም ነው የሚያምረው። ከዛ ደግሞ ቆንጆ ጣዕም ያለው ይሆንልናል። እንቁላሉን ጨምሬ እንደዚህ አድርጌ ቀላቀልኩት። ከዛ በኋላ ትንሽ እናንተ ከትከዋለን። እዚህ ላይ ከፈለጋችሁ ሮዝመሪን እርጥቡን ሮዝመሪን ቅጠል መጨመር ትችላላችሁ። ቃሪያ ትንሽ በዛ ያለ ቃሪያ ያው ትንሽ ቃጠል እንዲያረግ ማለት ነው፣ ቁርጥ ያለ ጣዕም እንዲኖረው። ቃሪያ በርከት አርገን እንደዚህ ጣል ጣል እናደርጋለን። ቃሪያውን ጨምሬ ትንሽ ነው ማቆየው። ከዚያ በኋላ እኔ እርጥበሱ ብላለኝ እርጥበሶ ብላውን እሳቱን ካጠፋው በኋላ እንደዚህ ላዩ ላይ ጣላ ረገውና ና ጣዕሙ በደንብ እስከሚዋሃድልን ማለት ነው ትንሽ እንከድ ነዋለን። በእሱ ብለውን ጨምረን ከዚያ በኋላ ለገበታ ማቅረብ ነው። እንደምትመለከቱት እንደዚህ ቆንጆ ሆኖ ደርሶልኛል። ከዚህ በኋላ ማቅረብ ነው። በጣም ነው የሚጣፍጠው። ጨውን፣ ሁሉን ቅመማ ቅመሙን አስተካክለን እንደዚህ ምንቸት አብሽ አልጫ ወጥ እንደዚህ ሰርቻለሁ። እንደ ሁል ጊዜው እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሌሎች ቪዲዮዎች ስለቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ያው ቪዲዮ ከሰራሁ ብዙ ጊዜ ሆኖኛልና ለብዙ ሰዎች እንዲደርስ አያደርግልኝም። ስለዚህ ለብዙ ሰው እንዲደርስ እናንተ ላይክ አድርጉ፣ ሼርም እያደረጋችሁ አግዙኝ። ይህንን ይመስላል። በጣም ነው የሚጣፍጠው፣ ስታዩትም ያምራል። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ሰላማችሁ ይብዛቸው።